ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? በእያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ዛሬ ደግሞ የሚያስደነግጥ ቀን ነው። ገና አርስት ስናይ በሚያስደነግጥ ሁኔታ ነው የመጡልን ብሩክና ሀይሚ። እኔ ገና አርስቱን ሳይ ሳይከፍቼ ውስጥ ሳልገባ አርስቱን ሳየው በጣም ነው የደነገጥኩት። ሁላችሁም እንደ እኔ ደንግጣችኋል ብዬ አስባለሁ። በጣም የምትወዳቸው በጣም የምትሳሱላቸው በጉጉት ዛሬ ይመጣሉ ነገ አይመጡም መቼ ነው የሚመጡት? እያላችሁ የምትጠብቁ የእነሱ ውድ ተከታታዮች እነሱ አፍቃሪዎች በጣም ነው የምትጠብቋቸው። እና አርስቱን ስታዩ ሁላችሁም እንደኔ ደንግጣችኋል ብዬ አስባለሁ። እኔ ገና ስገባ ሞባይሌ ላይ ነው ልክ ሲወጣ በጣም ነው የደነገጥኩት። ገብቼ ከፍቼ እስተማዩ ድረስ እንደውም ልጆች እያናገሩኝ እነሱን እንኳን ማናገር አልቻልኩም። አይቼ ገብቼ እንደዚህ በቃ ሲናገሩ እሱና ያ ጓደኛው ሚፍታ ሲነጋገሩ ሳይ ነው በቃ ልብ የተረጋጋው። ፕራንክ ሊሰሩ ሁለቱ የሚያወሩትን ሳይ መጀመሪያ ላይ አርስቱን አይቼ በጣም የደነገጥኩት ያው ብዙዎች እነሱን የምንወድ ሰዎች ሁሉ ደንግጠናል ብዬ ነው የማስበው። እንደ ራሴ እና በሚያስደነግጥ ፕራንክ ነው የመጡት። በዚህ መልኩ ባይመጡ ራስ ላይ ያው ጨዋታም ቢሆን ፕራንክም ቢሆን በራስ ላይ እንደዚህ ሲያደርግ ሰው እኔ ብዙ ጊዜ አልወድም። እንዲህ በራስ ላይ አንዳንድ ክፉ ነገሮችን በማድረግ ሲገለጡ ሲመጡ ማለት ነው። ያው ተመትች አለው ተሰብሬ ያለው እንክትክት ብያለሁ ልጁንም ገድዬዋለሁ እያለ ነው እንግዲህ እንትን ያለው ያው ሚፍታ ነው የተባበረው። እንግዲህ ሀይሚ ደግሞ አሳዘነችኝ። ለምን ለሁለት ተጫወቱባት። የሀይሚ የፕራንክ ንጉስ ነበረች ንግስት የፕራንክ ንግስት ነው፣ ለሴት የሚባለው አይደል? ንግስት ነበረች የፕራንክ። አሁን ደግሞ አቁማለች። ሁላችንም እንናገራታለን ብዙ ጊዜ እንጫናታለን መሰለኝ። የሀይሚ ፕራንክ ወደ ብሩክ ተመልሷል ማለት ነው። እውነት አሁን ወንድማ መቾቹ በአጠቃላይ የብሩክ ወንድምም እና ብሩክ ፕራንክ ላይ ናቸው በአሁኑ ሰዓት ያሉት በአጠቃላይ ይህን እና መደዳውን እሱ ነው። ሀይምዬ ደግሞ ቀዝቀዝ ብላለች። እንግዲህ አንዳንድ ሰዎችም ሀይሚ ላይ ነው የተነሱት። በእውነት እኔ ሳይ ያው እንትኗንም ሳይ ቻይናሏንም ሳይ የእሷ ቻይናል ቀዝቅዟል። ፕራንክ ማድረግም ትታለች። ያው እሷን ቢዚ ሆናለች እንግዲህ በተለያየ ነገር አልተመቻትም ይመስለኛል። ግን ፕራንክ ስታደርግ ደግሞ ብዙዎቻችን እሷ ላይ ነው የምንጮ እሷን ነው የምንናገረው ከምን የመነጨ እንደሆነ አይመስለኝም፣ አላቅም። አንዳንዶቹ አይመስለኝም አልኩኝ፣ ሶሪ፣ አላቅም። ከምን የመነጨ እንደሆነ እንደምንናገራት አላቅም። ብዙዎች እሷ ላይ እንናገራታለን፣ ብዙዎቻችን እንግዲህ፣ ራሴንም ልጨምር ባላደርገውም፣ ያው በፍቅር መምከር ሲገባን፣ በፍቅር ተመለሽ ከዚህ መንገድ ማለት ሲገባን፣ ያው እናስደነግጣታለን መሰለኝ። አሁን አሁን ትታለች ፍራንክ ማድረግም ራሱ ሚደላ ወጥቶ፣ ያው ብሩክ ደግሞ እሷ ስትቀሰቀስ ብሩክ እንግዲህ ሊያነሳሳት ያው በተለያየ መልኩ ፕራንክ እያደረጋት ነው ያለው። በእርግጥ ስለ ትናንት ጠፍተው ዛሬ ስላየናቸው ሁላችንም ተደስተናል። ግን ብሩክ የመጣበት ፕራንክ አስደንግጦናል። ሁላችንም ተፈነከትኩ ተመታው በሚለው መጀመሪያ ላይ በእርግጥ ነግሮናል፣ ግን አርስቱን ከፍል ለፊት ስታዩት በጣም ያስደነግጣል። እና በዚህ መልኩ ሲመጡ የተለያየ የሚወዷቸውን ሰዎች እንደኔ ያው ያስደነግጣል ብዬ ነው የማስበው። ያው የሀይሚዬን ደግሞ ግራ አጋቧት እኮ እንደገና በመጨረሻው ላይ ፕራንኩን ሲጨርሱ እንትኑን ማነው ጨርቁን ከራሱ ላይ ያወጣ ወደ እሷ ጠቅለል፣ እሷ ደግሞ ዝም በላ ሲጠቀልሏት ዝም በላ ፈዛ ታያቸዋለች። ይሄኔ እናት ምን እንደሆነች አላቅም። ድራማ ነው እየሰሩባት ያለው፣ ግን ትሰራላቸዋለች። እንግዲህ አሁን ብዙ ታገሰቻቸው አይደል? በተከታታይ ፕራንክ ሲያደርጋት የነበረው ብሩክ ነው፣ ታግሳለች። እሷ ደግሞ ስትመጣ በከባዱ ነው ምትመጣው። አይታችኋል አይደል? የዛን ጊዜ ፓስፖርቱን ስጠኝ፣ ወደ ውጭ ፕሮሰስ አልቆልኛል፣ ያው ፓስፖርትን ፎቶኮፒ ልከውልኝ ነበር፣ እንግዲህ እሱን ኮፒ አድርጌ ለመላክ ስጠኝ ብላ ሁላችንንም እንዳስደነገጠችን ለአንድ ቀን በጣም ግራ እንዳጋባችን ሁላችንም ግራ ግብት ተብሎን ጨንቆን እንደነበረ። የእሷ ፕራንኮች በጣም ከባባዶች ናቸው። እንደውም ብዙዎቻችን ስንናገራት በቃ የተለያየ ሰዎችን በውስጥ በውጭ የሚሰድቧታል። ለምን እንደዛ እንደሚያደርጉ አላውቅም። በጣም ነው የሚሰማኝ፣ በጣም ነው የሚከፋኛ ነገር አሁን ራሱን ሰብስክራይቧ በጣም እየቀነሰባት ነው ላይክም ሼርም እየተደረገላት አይመስለኝም። እኔ እንኳን ብዙ ተከታይም ብዙም ስለማልሰራበት እና ብዙም ተከታይ ስለሌለኝ ነው። ግን ተከታይ ያላችሁ ሰዎች ወይም እዚህ ጋር መታችሁ ራሱ እኔ ጋ አስተያየት የምትሰጡ ሰዎች እየገባችሁ በነዚህ አሁን ትልቅ ተከታይ ያላቸው የእነሱን ሪያክት እያደረጉ የሚሰሩ በጣም ጎበዝ ጎበዝ ልጆች አሉ። አንዱን ስሙን ባላቁም ኮፍያ የሚያደርግ ያው እኔ ግን ሰብስክራይብ ስላደረኩት እኔ ጋር ቀጥታ ይመጣል። ኮፍያ አድርጎ የሚናገረው አንድ ወጣት ልጅ ሌሎች ደግሞ አሉ ባለትዳሮች፣ አንደኛው ባለትዳር በደንብ ነው የማየው። ጥሩ ጥሩ አስተያየት የሚሰጧቸው ልጆች አሉ፣ አሁን እንደነሱ ያሉ እንደገናም ደግሞ አስራ ሰባት ሺህ እንደዛ አስራ አምስት ሺህ ምናምን ሰብስክራይብ ያላቸው ልጆች አሉ። እዛ ቤት እየገባችሁ ሼር እንዲያረጉላቸው ሰብስክራይብ ሁን በማቃቸው ሰዎች ማቃቸውን ሰዎች ሁሉ ሰብስክራይብ አድርጉልኝ እያልኩ ነው እንትን እምለው ቻይናላቸውን ጠይቀውና እንደዛ እያደረግን ብንረዳቸው እንደውም የተለያየ ሐሰት የውሸት ወሬ ከምናወራ ገንዘብ ቢሰበሰብላት ሱፐር ማርኬት እንድትከፍት እንርዳ ምናምን ከምንል ገንዘቡን እነሱ ያገኙትና እነሱም ይፈልጉትን ነገር ያድርጉበት። በቃ ያላቸውን እቅድ እሷ በእርግጥ በአንድ ወቅት ስትጠየቅ በፊት የወደፊት ህልምሽ ምንድን ነው? ምን ማድረግ ነው የምትፈልጊው ስትባል ያው ወደፊት ሱፐርማርኬት ብከፍት ደስ ይለኛል፣ እንደዛ ነው አላማዬ፣ ብላ ተናግራለች። እንግዲህ ከአንዱ ወደ አንዱ ልዝንልና ልናገር ብዬ ነው። እና ያንን አላማዋን የምታሳካበት ገንዘብ ነው። እነሱ ወጥተው ገንዘብ አልለመኑም፣ ገንዘብ አልጠየቁም። ግን እኛ ልንረዳቸው የሚገባን ትላልቅ ተከታይ ያላቸው ሰዎች ያው ሼር በማድረግ ሰዎችን በመጠየቅ እንደዛ በማድረግ ብቻ እንድትረዷቸው ነው። እይታ እንዲኖረው የሚሰሩት ስራ እይታ እንዲኖርላቸው። ምክንያቱም ሳየው ሳነጻጽረው፣ እንደውም ከብሩክ ጋር ሳነጻጽረው የእሷ እይታ እየቀነሰ ሄደዋል። ለምን እንደሆነ እንደዚህ እንደተደረገ አይገባኝም። ሴቶች ይሁኑ፣ የሚቀኑባት ሴቶች ይሁኑ፣ የሚጠሏት ሴቶች ይሁኑ ምንም ያደረገቻቸውም ነገር የለም። ሞታም ማንንም የምትነካ ልጅ አይደለችም። እርግት ያለች ነው። ዝም ያለች ልጅ ነች። አሁን አሁን ነው እንደውም ቲክቶክ ላይ አንዳንድ ነገር ስትሰራ ስትናገሯት በጣም ሲበሳባት ነው ለዛው እሷ ሲበስባት ከታች አስተያየት መስጠት የጀመረችው አሁን በቅርብ ነው። ድሮ እንደዚህ አታውቅም እንላለን ብዙዎቻችን አይደል? እንዲሁ ወንድሞቿን ቻይናል ያሳደገች የብዙዎችን ቻይናል ያሳደገች ነች። እንደሁም ከእናንተ አላውቅም፣ እናንተ በብዛት ስትናገሩ ይህንን እሰማለሁ፣ ይህንን ታውቃላችሁ። ከወንድሞቿ ጎን ነበረች፣ ከጓደኞቿ ጎን የነበረች ነች። የማንም ሰብስክራይብ የምታሳድግ ልጅ ነች። አሁንም ከብሩክ ጋር ሲጣመሩ እኮ የብሩክ ቻይና ራሱ ማደግ የጀመረው ከእሷ ጋር ሲሰራ በፍጥነት ነው ይሄደዋል። ብሩክም ቢሆን ደግሞ የሀይሚ ቻይናል ሲያድግ ደስ ይለዋል። ሁለቱም የሚነጣጠሉ ልጆች አይደሉም፣ በጣም ይዋደዳሉ፣ በጣም ይተሳሰባሉ። እና እሷ ስትሰደብ ወይ እሷ ዝቅ ስትደረግ፣ ቻይናሏም ዝቅ ሲል ደስ የሚለው አይምሰላችሁ። ምክንያቱም አንዴ እሱ ምርጫውን መርጧል። ምናልባት እሱ የምትፈልጉ ሰዎችም ከሆናችሁ በተለያየ ተንኮል የምትገለጡ ከሆናችሁ እሱ ደስ የሚለው እሱን ለማስደሰት ከፈለጋችሁ እኩል አብረው ሲያድጉ ነው። እሱ ደስ የሚለው እሷን የሚያንቋሽሽበትና እሱ እሷን የሚጠላበት ሰው አይፈልግም። ስለዚህ በዚህ መልኩ እንርዳት። ዛሬ ያው አስደንግጠውናል፣ እሷንም አስደንግጠዋታል በጣም ነው። እኔ እንደውም ስትደነግጥ ስትርበተበት ጎንበስ ስትል እነሱ እንደዛ ሲቀልዱባት በጣም ነው ያሳዘነችኝ። በዛ ላይ ሲደውሉላት ደክሞኛል እያለች ነበር እና እንከሆነ ቦታ ይሆናል እንግዲህ የመጣችው ደክሟት ሊሆን ይችላል። ምክንያቱም የተለያየ ፕሮግራም ይኖራታል። የሰው ልጅ ሲኖር ዝም ብሎ ዩቱብ እየሰራ አደለም የሚኖረው። ያው ቤተሰባዊ ነገር ይኖራል፣ ጓደኛ ጋር ይኖራል፣ የራሷ የሆነ ነገር ይኖራታል። ስለዚህ ከድካሟ ላይ ድንገት ጠርተዋት ነው እንግዲህ ፕራንክ ያደረጓት። ያው ብድርህን ጠብቅ እንግዲህ ብሩክ፣ ያው እሷ ስትመልስ አጸፋው ኃይለኛ ነው። እኔ ፕራንክም ትስራ እንዴ፣ ፕራንክ ከሆነ እኮ ትስራ ያው እና ስለምታሳድርና ስላሳደረችውና፣ የተለያየ በመሀላቸው ክፍተት እንዳይኖር ፈልገን ነው እንጂ እንዴ የፈለገችውን ትስራ። እና ስራቸው ነው ይሄ፣ በቃ ስራቸው ነው። ሁለቱ ከተነጋገሩ ሁለቱ ብቻ እንዳይለያዩብን ነው። እሷ ግን የሰውን አፍም ከመስማት እና ከማየት የተነሳ ይመስለኛል ያቆመችው። እባካችሁ የምትችሉ ሰዎች ሼር አድርጉላት። ብዙ ተከታይ ያላችሁ ሰዎች ሼር እንዲደረግላትም ቅስቀሳ አድርጉ እና በዚህ መልኩ ነው ልንረዳቸው የምንችለው።